የጣላ ዘምዶት ተዋናቸው ኦ ብለው የሚነሱበት ፊቱና ፈልጉና በቃ ምን ምንም አልደወለችልሽም? ልትችልሽ አሁን አንቺ ጋር ም አልመጣችም፣ አልመጣችም አሁን እንደምትመጣው ከቤት ምን ሆና አይ ትንሽ ከእሱ ጋር ከእሱ ጋር ምን ምን ከእሱ ጋር አሁን እንደምሆነ ያለ እኔ መሬት አንተ አባቷን መሬት እና ምን በጣም ለፈው ነገር እናንተ በጣም የምትገርሙ ሰው ናቸው አ አንቺም እንደዚህ አይነት ሰው ትሆኛለሽ ብዬ እኔ አልገመትኩም። እኔ ከእናንተ ነው እየሰማ ያለሁት እናንተ ጤነኞች

መስከረም ውስጥ ነው እንድትተኛ ደግሞ፣ ነይ በሩን ዝጊው፣ እየወጣች ነው። እና ኧረ አንተ ጭራሽ ከእሷ ብሳክ እዚህ ተኝተ እንትን ምን ተስፋ የት ፈልጋት ነው ተስፋ የምትቆርጠው? ፍቄ ምን ሆነህ ነው እንዴ? የእውነት እራሱ የግዴ ግዴ ነው ተነስቼ የመጣሁት። እግዚአብሔርን ዝም ብዬ ብዬ እስከ መቼ ነው ዝም ምለው ብዬ ነው ተነስቼ የመጣሁት። ኧረ ፍቄ፣ እኔ ተረድቼ ነው እንዴ? ይሄ እኮ ለአንተ ህይወት እኮ ነው እየተራረጥኩ ያለሁት። ምን ሆነህ ነው? ልሂድ ተመልሼ ልሂድ? ወደ ቤቴ ነው ወይ ጸብል እናነሳ ነው? ምንድነው የምትለኝ ታዲያ?

እሷስ በህይወት ትገኝ? በህይወት ይሄን ጻብታል። በቃ አስተሳሰብ አሁን እኮ ነው። እሷ ጥፋተኛ ናት፣ አንተ ጥፋተኛ ነክ አልልም የሁሉ ነገር አልፎ የሁሉ ነገር አልፎ እዚህ ጋር ደርሰህ ደርሰህ በስተመጨረሻ አጠፋህ እኔ እኮ ምን አድርጊልኝ አልኳት እሺ አሁን ዝም ብለህ እናና ጭራሽ እየፈለክ እሷን ምንም የለኝም አን ምንም የለኝ ማለት ጀመርክ። ይህ ሰይጣን እየተጫወተባችኋል። ለሰይጣን እየከፈታችሁ ጋር ሰውየው አመሰገነ። ጠዋት ጠዋት ሄዶ እንደመጠመቅ እንደመሳለም አሁን አሁን እንደዚህ ግን ፍልፍል እያልክ ነው። ዘዘ ዘመዶቿ ጋር ምን ሄደው ራስ ግን አረጋጋ። ቤተሰቦቻችን ደርሰናል እንግዲህ እግዚአብሔር ይረዳናል ብለን ተስፋ እናደርጋለን። እውነት ለመናገር እኔ እዚህ የምትገኝ ይመስለኛል። ያው እነሱ በማለድም ብትልም በእርግጠኝነት ከእነሱ ውጭ ምትሄድበት ቦታ አላት ብዬ አላስብም እና ደርሰናልና

ምንም አልደወለችልሽም። አንቺ ጋ ማልመጣችው

በዛ ደግሞ በቤቱ ምክንያት ገንዘብ የለኝ መስጠራሽ ተጣልታችሁ ነው እና ሳትናገራ ዝም ብላ እዛ ለምትወጣ ምን እንትን ነች እንዴ? ምንነት እየቀለዳችሁ ነው፣ በሰው እየተጫወታችሁ ነው። ምንም ሳትላት እንደ ዝም ብላ ትወጣለች በቃ። ምናልባት ተመልሶ የሚደርጉት ቤቱን እንጨርስ ወይ፣ ግቢ ውስጥ ትርፍ ቦታ ስላለን እሱን ሽተን ወይ ደግሞ የአባቷ መሬት አለ። እኔ ሽቻለሁ፣ አንተ ምን እንጨርስ? በጣም ያለኝን ነገር ጨረስ። እናንተ በጣም የምትገርሙ ሰው ናችሁ። አየሁ። አንቺም እንደዚህ አይነት ሰው ትሆኛለሽ ብዬ እኔ አልገመትኩም። እናንተ እየቀለዳችሁ አይደለም እኮ ሳ እኔ እኮ ሳጣት ነው አንቺ ጋር እንድጠይቅሽ ብዬ ነው የመጣሁት። እውነት አንቺ ጋር ካለች ገብቼ ቼክ ላድርጋት እንዴት ነው የምትገባት ምን እኔ ሌባ ነች እንዴት ነው እዚህ የምደብቃት አይደለም ሳይሆን እኔ ስለተጨነቅሁ ኮ ነው እናንተ ያደረጋችኋት ነው ካለ ምንም ምክንያት እኔ አላየኋትም እኔ ጋር አልመጣችም እኔ ምንም ያደረኳት ነገር የለም እኔ ጋር አልመጣችም ግን እኔ አሁን አምሮ አላርፍ ስላለኝ ነው የመጣሁት አንቺ ጋር ከሆነች ብዬ ድሮ የምትማመንበት አይደለም መምጣሽ አይደለ እንዴት እጇን ይዘሽ እንደዛ ያደረግሽው አንቺ

እሺ የት ገባች ብዬ ለቀነት ነው፣ ነው እሺ፣ ነገር እኔ በቃ እኔ ጋር እናንተ ጤነኞች አይደላችሁ። እናንተ ትልቅ ችግር ያለባችሁ ሰዎች ናቸው። ሂዱልኝ፣ በቃ እኔ አልፈልግም። እሺ በቃ ልናገራቸው፣ አታሽ፣ ሂዱልኝ። አንተ መሰራ ስራ ያረጋጋል እንዴ? እናንተ ጤነኞች አደላችሁ። ሂዱ በቃ ሂድና፣ ልጅቷ አልፈልግ ከምትፈልግበት ስታነጥራት ይሆናለ። ውጪ እስከምትባል ትፈልጋለች፣ ጠብቃለች እንዴ?